አሳየና መጀመሪያ ይገለጽና ተገለጠ። እሺ ችግር ተገለጠ ነው አድርገው። እሺ መግባቱን ነው።

ኧረ እኔ ታየኛለህ ያችን ልጅ አውርቻት እኔ ካላመጣሁት ሳይኛለህ እ ሁላ ቆይ ኢምቦክስ ነው የምልክላት ማርያምን